ተንኮለኛ ነሽ አንቺም ለካ ደህና ሰው ትመስል ነበር ተንኮለኛ ነሽ ምንድን ነው ተንኮል እስኪ አሁን ይሄው እኔ ትክክለኛ እውነት ትሆነ ባትቀበይ እኔና አንቺ የዛ የልጁ እናትዬ እንጂ ያንቺ አይደለሁም በቃ እና እኔ ከየትም ለመጣ ልጅ ብለሽ ልከጂ ኧረ እንደው ስልክ በመደወል አሰከሩኝ ያረቢ ምን ጉድ ነው ሰው ተወት ሲያደርጉት አልፈለግኩም ማለት ነው አይደል እንዴ ካልፈለገ ሰው አስር ጊዜ ይጨቀጭቃሉ። እንደ ኧረ ተይኝ። ቴ አውዙ ቢላ እንደው አስቸጋሪ። እኔ እኛ ሰው ስትታዩ አያውቅም። ምንድን ነው ያ? አቦ ለካ ታሪኩን አታውቂውም። ምን ታሪክ አለ? አይደለ አናገርኩሽም? ለካ ያናገርሽ ምንድን ነው አንዳለ የሆነ የሰው ህይወት የመጣ ሰው ማንም ሰው ይ ማለት ምኑ ድንገርሽ እየ ነው የሚነገር፣ አደለም የሚያሳፍር ነገር ነው። የሚያሳፍር ነው ማይነገር። አይ ስላልሰማሽ ያው፣ ድንደስ ለመንገር ትንሽ ምትላለ እንጂ፣ እሱማ ችግር ምንም ማሳፍር፣ የተወላ ነገር ላይቀር አይቀርም። መስማት ያ ቀረም ማኪም ብደብቅ። አዎ እሱማ ልክ ነሽ። አዎ ታዲያ ምን ሆነሽ ነው እንዴ? ማን ነው? እንትን ነው ሀቢብ። ያ ሀቢብ ምን አርጎ? የሀቢብ ሀቢብ፣ አንቺ አታውቂም እንጂ በፊት መሀመድ እንደተወለደ በአመቱ ምናምን ሀቢብ ከሌላ ሴት ልጅ ነበር። እሺ እና ልጁ ነው አሁን የሚደውለው ልጅ የማን ነው? የሀቢብ ሴት ልጅ ነበረው? ሀቢብ ከሌላ ሴት ወንድ ልጅ ነበረው። ልጅ ነው ያልሽኝ? ሴት ልጅ? ልጅ ወንድ? ወንድ ልጅ፣ ወንድ ልጅ ከሌላ ሴት ነው እንዲያልሽኝ? አዎ። ታዲያ መቼ? እኔ መሐመድ እንደወለድኩኝ አካባቢ። እንዴት እስካሁን ታዲያ ታሰ? አይ፣ እኛም ድንገት ነው የሰማነው። የሆነ ሰዓት ላይ ነው የሰማነው፣ ልጁ የሆነ ሰዓት ላይ ልጅ አለው ምናምን ብላ ስታመጣ ሂጄ ስነግረው ሀቢብ ኧረ እኔ ጨራሽ እንደዚህ ነገር የለኝም ምናምን አለ እሺ ከዛ በኋላ አሁን እንዳለው በጣም ሳስጠነቅቀው ሳስፈራራ ነገረኝ ልጅ እንደነበረው ማለት እሱ ሳያውቅ በአንድ ቀን ስህተት እንደተፈጠረ ምናምን እና በፊት እንዲህ ኒካ ያሰረላት ሴት ያቺ ኒካ ነበራቸውና እና በዛ ምክንያት ነው ከአንቺ በፊት ነበረ ማቃት ግን ከዛ በኋላ እንደንለያየ እያሰብን አንቺን አገባሁሽ ከዛ በኋላ የወለድኩት ልጅ ነበር ምናምን አለ ታዲያ እንዴትስ አሁን ሳያመጣ ለእኔስ ሳልሰማ የሱን ቤተሰብ ሳይሰማ እንዴት ብሎ እንግዲህ ይህን ማላለ ምንድን ነገር ታውቂያለሽ ድብቅ ናቸው ድብቅም ቢሆን ሰው ይደበቃል እንደሚደበቅ ተወለደ እኮ ተወለደ ደሞ አሁን እናቱ ሞተች እ አምስት አመቱ፣ አምስት አመቱ ከሞተች ከሞተ አምስት አመቱ። ምን አይነት ጉዴኞች ናቸው? የቲሞ ነው ቲሞ ነው። ታዲያ ምን ይሁን? ራሱ ሂዶ የወለደው ነበር ይባላል። ተወዲያ እናቱ ሞተችበት ተወዲህ እናንተ ከጃችሁን። እሺ ልጁ ምን ይሁን? ምን ይሁን አይደለም እንትን ብለህ እኮ ነው። ታዲያ ምን ልጁ ወንጀለኛ አይደለም እኮ ወንጀለኛም ባይሆን ዙሮ የትምታ ሄዶ የተወለደ ልጅ ምን አደርገዋለሁ? አመጣ ልጆች ጋር ላሳድግ ነው እንዴ? ደግሞ የማንንም ልጅ ለምን አታሳድግ? የልጆችሽ ወንድም እኮ ነው። የሴቶቹም የመሐመድም የእነ ማህልም ወንድም ነው ቢሆኑ። ታይ ታይ እኔ በእውነት እንዲያልጠላሽ፣ እንዲያልጠላ በጣም የሚያስጠላ ወሬ ነው። እኔ እንዲህ አለ አልወድም። እሱስ ምን ጉድ ነው? እንዴ ማለት እራሱ አውቃ አስባበት የወለደችው ምን ያድርጋት? እሱ እዶባ ነው ዞሮ ወለደች ታዳ እንትን ይባላል። መውለድ የለባትም ነበር ምን ያላቅም ስለዚህ ጉዳይ ማለት ልጅሽማ

ፍከረኔ እንደዚህ አላልኩም። እንት አይደል እሱ ነው ደግ ምንድነው ታዳኒ ምን ላርገኝ ይሄን እንዴ እንት ነው ያልኳት እኔ ሂድና ውለድ ቢሆንልህ። እንዴ ወለደ፣ ኃላፊነቱን መቆጣት ያለበት ይሄ ያና ተዛዝ ነው። ታንቺ በፊት ነው እሱ ከእኔ በፊትም ቢሆን ተጣልቶ፣ እኛም ልጅ ይኑረው ሚስት ይኑረው ምንም የምናውቀው ነገር የለም አይደለ? ምንም እንደለለው ነው የምናውቀው። ወለድኩ አለ ወለደች ወለድኩ ልጁ ነው አለች ከዛ ሁን ሞቶች አሉ አሁን ልምጣ ወይ ምናምን ይለኛል እኔ ምን አገባኝ ልጇ ግን እንዲያለምጣ ለምንድነው የሚመጣውጣና ያልከ ለምንድነው እዚህ የሚያድገው እኔ ስዋለ ይህ ነው ምትወስቻለኝ አሳድገዋለሁ ለእኔ የሆነኛ

የዛ የልዩ እናት እንጂ ያንቺ አይደለም። ከየትም ለመጣ ልጅ ብለሽ ልከጅ ከየትም ትያለሽ። እና ታዲያ ተወለድ አባቱ ሀቢቡ እና ታዲያ እሱ ቤተሰቦቹ ጋር ይውሰድ እንጂ ሀቢቡ፣ አንቺ ምን ቤት ነሽ? የራሱ ቤተሰቦቹ ሀቢብ፣ ቤተሰቦቹ ጋር ወስዶ መስጠት ይችላል።

የባለ ልጅ የኔ ነው እንዴ ታተወለደ? አዎ፣ ሳይወለድ በፊት ተሆነ እመክራለሁ፣ ይ ልጅም እንዳታመጣ፣ ሌላም ችግር እንዳይመጣ አላለሁ። ተወልዶ ተሆነ ምን ታደረገዋለች? ይገደል ምንም ይገደል ሳይሆን፣ ያው ቤተሰቦቹ እዛ የያዙለት ነው። እኔን አይመለከተኝም ነው። ይሄ ደግሞ የክፋት አይደለም። እኔ የሆነ እና ይምጣ ልጁ አንቺ ልታሳድጊ አንቺ ታጠራታ ደሞ እዚሽ ያለሽን ለልጁ ልታረጊ፣ እንደገናም ደሞ ያለ እኔም እኮ ነው እኔ ነው። በጣም ነው ምጠነ፣ ብለሽ ነው ምጠ። የእነ መሐመድ ወንድም እኮ ነው። የእነ መሐመድ ወንድም ሰው ተወልዶ የመጣ ሰው